ሙሽሮቹ አምረው ተውበው በዚህ ሁኔታ መጥተዋል ማለት ነው። ያው ሩታዬ በምልክት እያሳየች ነው ጉዞ እንደሚሄዱ ማለት ነው። አብሪሽም ጀግናው አንበሳው፣ ሚስቱን አክባሪው ዝቅ ብሎ የሩታዬን ጫማ አስሮላት፣ ቀና ብሎ ደግሞ የሩታዬን ግንባር ሳም አደረገ ማለት ነው። እንዲሁም ደግሞ እንደሰማችሁት የአምላኬ በረከት እኔ የሚያንቺው ነኝ አንድን ቀን ሳይከፋሽ ኑሪልኝ ዘላለም ብሎ ዘፈን ጋብዟታል ማለት ነው። ዘፈን ጋብዟታል። እናንተ እኛ በወሬ እኮ አፍጥማችን ድፍት ልንል ነበር። ጨንቆን ማለት ነው። ድምፃቸው ሲጠፋብን ጨንቆን ነበረ። እንግዲህ በመንትዮቹ በሚለው የቲክቶክ አካውንታቸው ዛሬ መጥተዋል ማለት ነው። እንደዚህ አይነት ቪዲዮ ለቀዋል። አሁን ቢያንስ አምስት ደቂቃ ወይም ስድስት ደቂቃ ሆኖታል ከለቀቁት ማለት ነው። ውድ ተመልካቾቼ አሌዶም ውሸታቸው ነው፣ የምንም ሰርግ የለም፣ ሰው ሊዋሹት ነው ያላችሁ፣ ደና ናችሁ? እንዴት ናችሁ? ለማንኛውም እየገባችሁ እያያችሁት በቲክቶካቸው መንትዮቹ ይላል መንትዮቹ ቡታጀራ ይላል። ገብታችሁ ቲክቶካቸውን ዩ ማለት ነው። ለማንኛውም አብርሽና ሩታ መልካም ጉዞ ብያለው፣ መልካም ጋብቻ ብያለው። የኔ ውቦች የኔ ልዕልት ሩታዬ እንዴት እንደምታምር አንበሳው ጀግናው አብርሽዬም እንዴት እንደሚያምር ማለት ነው። የእውነት ዝቅ ብሎ ጫማውን ሲያደርግ እውነቴን ነው። አንዳንድ ዘረጡ የሆናችሁ ወንዶች ተማሩ። ክብርን እንግዲህ እንዴት ስለሚስት እንዴት እንደሚስት ተማሩ። በአብርሃም ማለት ነው። ለማንኛውም ስላየኋችሁ እጅግ በጣም ደስ ብሎኛል ማለት ነው። በጣም ነው የተደሰትኩት። ብዙዎቻቸው ውሸት ነው፣ አይሄዱም፣ ድራማ ነው እያላችሁ ነበረ። እንግዲህ በጀምሮ በዚህ ሁኔታ አሳይተውናል። በምልክት እያሳየችን ነው ያው እንደምትበር ማለት ነው። ሩታዬ በምልክት እንዲሁም ደግሞ እየሳመች ሰላም ታሰጥታለች ማለት ነው። እንወድሻለን ሩታዬ፣ የኔ ልዕልት ማለት ነው። የኔ ልዕልት የኔ አንበሳ ማለት ነው። በሰላም ግቡልን፣ በሰላም ግቡልን የኔ ውዶች ማለት ነው። እና እናንተ እንደኔ ማን ነበረ ቦሬ እንደዚህ ቦሬ ጥማት ድፍት ያለው ማለት ነው። እረ እነዚህ ልጆች የት ሄዱ የት ገቡ እያላችሁ እንደዚህ በቃ ቲክቶኩ ፌስቡኩ፣ ኢንስታግራሙ፣ ቲክቶኩ፣ ቴሌግራሙ ወሬ ስትዟዟሩ ስታሸቱ የነበራችሁ ልክ እንደኔ ችርስ ብያለሁ። እውነቴን ነው። አሁን ልቤ ረጋ ተረጋጋ በቃ? ተረጋጋ ማለት ነው። እውነት ነው ምላችሁ እየተጠያየቅን እርስ በርሰረ ምን የሰማሽው ነገር የለም፣ ወፍ የለም። ምንም አልሰማሁም። የሆነ ቦታ ሰምቻለሁ፣ መንገድ ጀምረዋል። አይ ትላንትና የጽጌም ስላየን አንዳንዶቻችን ተረጋግተናል። በእርግጥ እኔ አብርሽና ሮታሳ ላይ ምንም ነገር እንትና ለልምብዬ ነበረ። ይኸው መጥተውልናል ማለት ነው። መልካም ጉዞ፣ መልካም የትዳር ዘመን፣ መልካም ጋብቻ ብያለሁ። ማለት ነው በተረፈ እወዳችኋለሁ። አብርሽዬ፣ መልካም የትዳር ዘመን ይሁንልህ። ሩታዬም ልክ እንደዛው መልካም የትዳር ዘመን ይሁንላችሁ። ያሰባችሁትን አላህ ያሰቃላችሁ። እንዲ መንታ መንታውን አላህ ይስጣችሁ። በቃ እወዳችኋለሁ። ይህኔ ጎበዞች ማለት ነው ሟሟሟ ብያለሁ።